ችግር አለ። ግን ቀን ከአይኔ ውስጥ ብቻ ነው አደለ? ጉድፍ ያወጣ ምን ለማለት ምን አስበሽው? እንዴት እንዲል ትይዝ ይቻልሽ? በቃ ቶ ሀሳብ ይሆናል። ሀሳብሽ ሆነው ምንድን ነው? አንድ እጅህ ዳሌ ላይ ነበር። አንቺ አምሻል፣ እንዴ ጤነኛ አደለሽም? ምን አይነት ሀሳብ ነው እያሰብሻለሽው? ለማንኛውም ሚስት ትክክል ነች። እኔ ነኝ የዋሸውልህ የቀረውን ወጥ ይዤ ልምጣ። ሰዎች ሁላችሁም ነው እንደ አጭር ቀሚስ ማትወዱት? አሁንም ቀይሩ ልብስሽን ብላ ናርዲ ወጣች። ወጣች አው ብቻችንን እንዳለን ለመግለጽ ያክል ነው። ቆይ ምን ምን ለማድረግ የሞከርሽ ነው? ምን እያደረግኩኝ ይመስልሃል? ለማንኛውም ገና እንዳየሁ ነው ልቤ ውስጥ የገባ። እባክሽ ሳቢላ ምን እያደረግሽ ነው? ምን ችግር አለው? ሚስትህ እንደሆነ የለች ለማንኛውም እሷ ሳትመጣ ፈጠን ብለን ብናደርገው ይሻላል። እባክሽን ተይኝ፣ ተይኝ። እንዴ ምንድነው እንደዚህ የሚያባንንክ? በቁምህ መቃሸት ጀመርክ እንዴ? እዚህ አይነት አለባበስ ቤት ውስጥ አትልበሽ። ስንት ይሄን ያልኩሽ ናርዶስ? ነው ሁሉም ነገር ልክ ማለፍ የለበትም። እሺ እሺ። ሻዩ ልቅዳ። ተይው፣ እኔ እራሴ እቀዳዋለሁ። ብትሄጂ ትችያለሽ። አሁንስ ገባ ካለ ልጅቷ ምን አይነት ችግር እንዳለባት። ዛሬውኑ ገንዘቡን ሰጠ ከዚህ ቤት እናባራታለን። እኔ ግን ከዛሬ ባያልፉላ ደስ ይለኛል። ዛሬውኑ አልኩሽ እኮ ናርዶስ። እና ምን ያስቸዋል? በሜዳ ተናዳል እንዴ? ጮክ እንዴ? እሺ ሽናርዲ ይቅርታ። እሷም ጓደኛዋ ጋር ልትሄድ ነው። እሱም እንደሆነ ስራ ለመሄድ እየተዘገጃጀ ነው። ስለዚህ ጉዳዩን ዛሬውን ማድረግ እንችላለን። ቆቀሪ ሰው መጣ። በኋላ እናወራለን። አንዴ መነጋገር እንችላለን። ልባረር ነው አይደል? ደሞዝሽን ኮመዲኖ ላይ አድርጌልሻለሁ። ይቅርታ ናርዴ፣ ዛሬ ብቻ ማደር እችላለሁ። ማርፈበት ስላላዘጋጀው፣ አታስቢ። ከደሞ ስጭ ሌላ ተጨማሪ ገንዘብ አድርግ ይችላል። ስለዚህ ሌላ ቦታ ማረፍ ትችያለሽ። እና አሁን ነው የምሄደው ግን ስስ ስትነሳ ተሰናብቻት ቤት ደስ ይለኛል። እሺ፣ ችግር የለው። እንደዛ ከሆነ እንደው ጓደኛ ጋር ደርሼ ስመጣ ማየት ትችያለሽ። አመሰግናለሁ። ምንም አይደል። እንግዲህ ምንም ማድረግ አትችልም ሳቤላ ይሄ ሸበላ አይንሽ እያየ ሊያመልጥሽ ነው እንዴ ጌዲ አንተ ልክ ነበርክ ልጅቷ ብታያት የወጣላት አለሌ ናት ቆይ ምን አድርጋ ነው እኛ ያለ አረ የሚነገር አይደለም ነውር ነው እርግጠኛ ነኝ የሆነ ተልኮም አላት እንዴ ወይ ምናልባት ሚላተስ ልካብ ቢሆን አንተ ደግሞ ምኑን ከምኑ የምታገናኘው? ይሄ እኮ ያለፈው የድሮ ታሪክ እኮ ነው፣ የተዘጋ ታሪክ እኮ ነው። ምን እሷ ማታረገው ብለህ ነው? ቆይ እንዴት ሰው በአንዴ እንደዚህ ይከረበታል? ደግሞ እኮ ጥንቅቅ ያለች ሴት ናት። እኔ አሁንም ስለ ስራተኛው እያስብክ ነው? ጌዲ እውነትህን ነው። እሷንስ መርሳት ነው የሚሻለው። አናገው ስ እንዴት ነው? መቼም እኛን ስራ ሰተን የእነሱን መፈታቱን አልሰራችንም። እኔ እንጃ አሏሸም። በአንድ በኩል ግልፍተኝነቱ ቢያናድደኝም፣ ግን ደግሞ ያሳዝነኛል ማለት ለፍቅር ሲል እኮ ነው ይህ ሁሉ እየተጎዳ ያለው። እንግዲህ አዘን አረሳ ስመጣ ድል ደርጎ መደገስ ይሁሲ ምድ መለስ ነው። እስከዛ ሰው ነው ይጠብቃታል ብለህ ነው? ጨርቁን መጣል እኮ ነው የቀረው ልጁ። ይህን ያህል ሽርሽር ለመሄድ ዝግጁ ነሽ? እዛው ነው፣ እየጠበቁን ነው። አሁን እነሱ ጋር እንሄዳለን፣ እና ደግሞ ሌላ ብዙ ጨዋቶችን ትጫወቻለሽ። እሺ፣ እሺ። ነይ አሁን ፍጠኝ። ለነገሩ ለስራ እንዳልመጣሽ ታስታውቅ ነበር። አታሷሽኝ። ከአለባበሷ ውጪ ቤት ጸዳታ እያያዟ። በዛ ላይ የምትሰራው ምግብ። ባሎቻችንን ያበሰሉ ለኛ ምግብ ቢሰሩ ምን ዋጋ አለው ብለሽ ነው? እሱ ስልገደሽ በነገራችን ላይ ከባሽ ጋር ስራ አልጀምር ነው ያው፣ ለስቴ ግን ጥሩ ሰራተኛ መፈለግ አለብኝ። በእውነት ከጌዲ ጋር ስራ አልጀምሩ ነው። አዎ ቤት ከመቀመጥ አይሻል። በዛ ላይ ደግሞ የሚቀጥለው አመት ትምህርት ትገባለች። አረ፣ ጥሩ አደረግሽ። ቤት መቀመጥ እኮ በሽታ ነው። በዛ ላይ ደግሞ ከአማሽ ጋር ሲሆን፣ ምን ነው አሁንም? ይሄ ልጅ ለዱ ጭቅጭቅ አላቆመም። እንዲህ አረ፣ እስኪ ተይኝ። ምንም ብነግራት እየሰማችኝ አይደለም? ይሆነ ራሳችን ጠፍጥፈን የምናመጣው ከሆነ ያስመሰላችሁ። የእኔ ቆንጆ አይዞሽ፣ ደግሞ ፈጣሪ የሚረዳሻል። ትዳርሽንስ ልታጫው አልነበረም እንዴ? እሱስ ልክ ነሽ። ታሞ የተነሳ ፈጣሪው ይረሳል የሚባለው ማን፣ የትናንትናውን አሰብ ብለሽ ነው? ተይኝ እስኪ በእናትሽ፣ እሳቸውም እኮ ወደው አይደለም። እዴ፣ እናትሽ ጋር ነው። አለፈኩሽም እንዴ? እኔ ቆንጆ እኮ ቆንጆ፣ ማንም ሰው አልተከተለሽም አይደል? ማንም አልተከተለኝም። ግን ገጀሮ አሁንም እያፈላልገሽ ነው። ወደ ቤት አልሄድም እንዴ? የምን ቤት ነው? ከዚህ በኋላ ቤት አልቀረብሽም። ገና ሶስት ወር ሳይሞለሽ ማየት ያለሽ እንደ ከዚህ በኋላ ቤት ሽ አርፈሽ ተቀመጭ። ዊበ እናትሽ አትጩሂባት ያገባሻል በቃ ስራሽ ስራሽን ጨርሻል። በቃ ከዚህ ማለት ስራዬ እንጨርሻለሁ። የቀረሽ ክፍያ ካለ ሌላ ጊዜ ይገባልሻል። ሌላ መፈልጊው ነገር አለ? ቆይ ግን በትክክል ምንድን ነው እያደረግሻለሽ? ምንም ልጅቷን መልሼ ለነ ረታ መስጠት። ረታ ማሕፀንሽን የተከራየው ሰውዬ ነው። ከአምስት ዓመት በኋላ ጠፍታ አለተገኘች ልጅ ምን ያህል ሚከፍለኝ ይመስልሻል? ግን እኮ ከዚህ በፊት ከፍሎሻል። እሱ አመቱ ሙሉ በማህጸን ለተሸከምኩበት ክፍያ ነው። የአሁኑ ግን ወንጀል እንደሆነ ታውቂያለሽ አደል? ልጅ እኮ ነው የሰረቅሹ። የሰረቅ ነው በይ። እነ ረታ ቤት እኮ በሰራተኝነት ገብተሽ የሰረቅሹ አንቺም ነሽ። ረሳሽው እንዴ? አሀ፣ ስለዚህ ነገሩን ሁሉ እኔ ላይ ደፈደፍሹ ማለት ነው። ስለዚህ የአሁኑ ተጨምሮ በአንቺ የተነሳ ትልቅ የልጅ ሌባ ልባል ነዋ። እና በነፃ ነው እንዴ ሌባ የተባልሹ? ተከፍሎች መሰለኝ። ግን ከሰራሁልሽ ስራ አንጻር ክፍያ ያንሷል። አታስቢ ጓደኛዬ።

ዜናውን ሰማሽ የምን ዜና ያ ጉደኛ ይሆን አናጋው ነዋ አናጋው ምን ሆነ ማታ ሰው ክፉኛ ደብድቦ ታስሯል ምን ታዲያ የሰው ነው እንኳንም ሶሴ የሰው እየቀረባት ቆይ አንተ እንዴት ሰማህ ማን ነግሮክ ነው ራሱ ነው በጣቢያ ስልክ የደወለልኝ እና ሄደክ አየኸው ምን ላድርግ ብለሽ ነው ትንሽ ጊዜም ቢሆን እኮ አብረን ኖረናል?። ደሞ እኮ ያው እሱ ጋም ትንሽ ልክ አለ። የአባቷ መሞት እንኳን እኮ አላመነንም። ምኑ ላይ ነው ልክ የሆነው? አውቀን ተመካክረን እኮ ይህን ነገር ያደረገን ስለመሰለው ነው። እና አሁን እንዴት ሆነሽ? ሰውየውን በምን ይምታው፣ እንዴት አድርጎ ይውደቅበት፣ አይታወቅም። በሞትና በህይወት መካከል ኮማ ውስጥ ነው ያለው ሰውየው። ምን አረ፣ መርማሪው የሚተርፍ ሁሉ አይመስለኝም እያለ እኮ ነው። ወይ ሶሲ፣ አሁንስ ፍዳሽ ያለ ልክ በስቷል። ሳሜላ ሄደች እንዲያሰናበት ሻት አረ፣ እኔ አሁን ገና መግባቴ ነው። አሁን ስጋ በኩል ተከትለኝ የገባሁ ሳቤላ፣ ሳቤላ፣ እሺ፣ ኪችን ግባና እስኪ ቼክ አርጋት። እሺ። አይ፣ አይ፣ ግን እኔ ራሴ እጅ አያታለሁ። አንቷን፣ ሄደሽ አይተሻል? ልጅቷ ያልኩት ስስትን ነው። ስስትም ልጅቷም የለችም፣ ሁለቱም የሉም። ምን ምን ማለት ነው ሁለቱም የሉም ማለት ምን? ቻላቅም፣ ስስትም ክፍለ ሂጂ ሰዓት የለችም። ተረጋጊ፣ በቃ ግቢ ውስጥ የሆነ ቦታ ሆና ይሆናል። ውጪ ላይ በደምብ ፈልገሻት? ያልፈለኳት ቦታ የለም። ሁለቱም የሉም። በቃ በቃ ተረጋጊ። እኔ ውጪ ሂጅ፣ አንዳንድ ቦታ ፈልጋቸዋለሁ። አንቺ ግን ተረጋጊ። ሸኔውት መጣው አሁንም ስልኩ አይሰራም። እኔ ጋም እየሰራልኝ አይደለም። በቃ እርግጠኛ ነኝ እሷ ነች ልጃችንን የወሰደቻት። ሳቢላ ነች ልጃችንን የወሰደቻት። እንድንቆም የምትይኝ ይሁን ነገር አድርግ እንጂ። እሺ በቃ አንቺ ተረጋጊ።

ሱንም ቢሆን በቅርቡት አገኛለሽ። አሁን አፈሽ ይሄንን ቢሺ ይሁድሽ ከዚህ የተሻለ ምንም ላመጣልሽ አልችልም። እላል በለ ምግብ ነው በለው። እንዴት እንዴት ነው የሚያረጋት? ትሰምኛለሽ? በትሬ ነው የሚሻለሽ። እሺ እኔ ምንም ነገር አላደርግም። እንጂ ወይ እላል ምግብ ነው በለው። ሴትዮ ዛሬ ሰይጣን እና ተምጩ ብየሻለሁ። እንብዮ አልበላው ማ የምሰራልኝ ምግብ ነው የምፈልገው። የትኛው እናትሽ ምሰራልሽ ምግብ ነው የምትፈልገው እናቶሽ በዙና ተቸገረን እኮ ናዶች ናት። እናቴ ውይ፣ የረታ ሚስት ስታሳዝን። እሱ አንቺ ጠፍተሽባት ልትታከም ውጭ ድረስ ሄዳለች። አንቺ ትናንት እዚህ ያወቅሻትን ሴት እናቴ ብለሽ ትጠሪያለሽ። ቆይ ለምንድን ነው ማየጋማተሽ? እሱ መቼም ስለማይሆን እርሹሽ። ለኔ ለጩና ስትይ 35 ሰዓት ይለናል ወደዚህ መቀን አርዲ የትም አትሄድም። ጌዲ፣ እውነቱን ነው፣ ወዴትም አትሄድም። በቅርብ ጊዜ ፖሊሶች እጅ ላይ ትወድቃለች። ቆይ ግን ምን አይነት እናት ነች? ቆይ ደግሞ አንቺ ምን አደረግሽ? ጠዋት እንደዛ ተጨቃጭቄ ልጄን ጥዬላት መሄድ አልነበረብኝም። እኔ ግን ከመጀመሪያ መዝቤ ስገባ አስባና ቅዳ ነው የመገባች ይመስለኝ። እውነቱን ነው ጌዲ፣ ልጅቷማ የሆነ ተልዕኮ ነበራት። ምንም አላችሁ? ምን ልጅ እንደሆነ አንዴ ከእጄ ወጣለች። ቆይ ግን እዚህ ቤት ስትገባ ዋሳ አልነበራትም እንዴ? ተይዞ ፖሊስ ጣቢያ ምርመራ እየተደረገበት ነው። በረከትም እዛው ጣቢያ ነው ያለው። ሰውየው ተከፍሎት እንጂ አጎቷ አይደለም። በብር ነው ዋሴ ሆኖ። የማንንም መንገደኛ አምጥታ ዋሳ አድርጋ እኮ ነው እንደዚህ ጉድ የሰራችን። ወይ ጉድ! ለካ ሰውም ጊዜውም እንደዚህ ከፍቷል። ለካ ናዲ፣ በቃ እባክሽ ተረጋጊ፣ መገኘት አይቀርም። ተረጋጊ ተረጋግሽ የአንቺ መረጋጋት ነው የሚያስፈልገው። መጀመሪያ ጩጩዋን የታርገሻት ነው። ጩጩዋን ትያትና አንቺ እዚህ ምን ታደርጊያለሽ? እንዲ እንዳርዱ እስከ እኔ ጋር መሆንሽን ቢያውቁስ? እንዴት ሊያውቁ ይችላሉ? ባንቺን ዘላልነት ልበልሽ። ይሄ እንዲ ስምሽን ፖሊስ ጣቢያ ሳያስመዘግቡ አይቀርም። በፖሊስ እየታሸሽ ነው የሚሆነው እና ከዚህ የምትሸሸግበት ኪሴ ላይ በቂ ገንዘብ የለም። ምን ላድርግሽ? ትራንስፈር አረግልሻ አላልኩሻ አይደል እንዴ። ቆይ አንቺ ግን ችግርሽ ምንድን ነው? አደርግልሻለሁ ብለሽ መች አደረግሽልኝ እሺ በቃ አደርግልሻለሁ አሁን ግን ከዚህ ነኪው ለምን አሁን አታደርግልኝም ስልክሽ ያለው እጅሽ ላይ ነው አይደል እረሳሹ እንዴ በሁለት ወገን እየተፈለግኩ እኮ ነው ማህፀንሽን ያከራየሽ ውረታ በዚህ በኩል ልጅሽን ለጉዲፈቻ የሰጠሻቸው ሰዎች ደግሞ በዛ በኩል ገጀረው ሰፈር አካባቢ የትሸዋል እንዴ ስቀርቡ አይደል ግን መፈታቱ በሰፊው እየተወራ ነው ለማንኛውም እግርሽ እዚህ ሰፈር እንዳይረግጥ እነናርዱስ እኔን ፈልገው ሊመጡ ይችላሉ ግን መደበቅሽ ሌላ ነገር አያስጠረጥርሽም። አንቺ ደግሞ እኔ ከገጀራው እንጂ ከነናርዶስ ተደበቅኩ። አሁንማ የአቶ ረታ ፋይልም ተከፍቶብናል። ጉድ ነው። ብቻ አዎ ማህፀኔና ከሬቸውን ሙቲኖ ልጃት ነበር። አንቺን በሰራተኝነት እነሱ ቤልኬ ልጅን ተረክቢያቸዋለሁ። ድጋሚ ለረታ ልትሸጫ አይደል? ምን ታረጊዋልሽ? የስራው ጸባይ ነው። አንቺ ግን ነፍስሽ ይማራል። ጸድቅ ጸድቅ እየትጮሽ ብቻ ባልሆነ አብረን መስሎኝ ይህን ነገር ያደረግ ነው። ለማንኛውም ብሩን ትራንስፈር አድርጊልኝ። ካልሆነ በጥሬው ግቢ ልኝና፣ ለተወሰነ ጊዜ ከዚህ ከተማ ለጥፋ። ቆዷን አለሳ ጉድ አደረገች። ሲያትኩ ደህና ሰው እኮ ነው የምትመስለው አንተ። የነገረችኝ ታሪክ እንዳለ ውሸት ነው። አሁን ያለፈው ነገር ስትል ስለ ወደፊት ማሰብ ነው የሚሻለው። ያልሄድኩበት ፖሊስ ጣቢያ ያላስመዘገብኩበት ቦታ የለም እኮ። ቆይ ግን ምን ፈልግ፣ ህፃኖት አገዛ ትችላለች? ምን አውቄ ገንዘብ ፈልጋ ቢሆን እኮ እስካሁን ትደውል ነበር። አይደል እንዴ? ምናልባት መጠበቁ ሳይሻል አይቀርም። ማለቴ ልደውል ትችላለች ብዬ ነው። ቆይ ወይ የሆነ ሰው ልኳት ይሆን እንዴ? እኔ ግን አሁንም ያቺ ዱርዬ እናቷ ነው የምጠራጠረው። በህጋዊ መንገድ ልጇን ለማሳደግ ወስደንማ ይህን ካደረገች ጸቧ ከእኛ ሳይሆን ከመንግስት ጋር ነው የሚሆን። ገንዘብ የሚወድ ሰው መንግስት ይፈራል ብለህ ነው? እኔ የምልህ ግን አድራሹ ታውቃለህ እንዴ? ሆን ብላ ለቃው ከሆነስ ቤቷ አለቃ ከሄደችማ ግልጽ ነው። እሷ ናት ሆን ብላ ያሳገተቻት። ወይኔ በረከት ስታነሳ እና ይሄ የጤና ነው። ታያለሽ። እውነት ግን ጩና ይሄን ነገር ካደረገችው ከአንቺ ጋር ብቻ ሳይሆን ከኔም ጋር ነው የሚሆነው። ጸጉ ወይ ለህግ አካላት ሄደን እናሳውቅ እንዴ? ስልኳን ማታነሳ ከማ ከሆነ መቼ ይቀራል? ካለችበት ቦታ አስቀፍድደን ነው የምናስይዛት። እንደሆነ እናንተ ህጻኗን ማሳደገኝ ጉዲፈቻ ፈቃድ ያላችሁ ሰዎች ናቸው ወይ እውነት ይሄን ነገር ግን ጩና አድርገው ከሆነ መቼም ነው ይቅርማላት። መቼም እንዴ ጩና ናት። እናንሽ ምን ትሰሪያለሽ? ሄሎ ጩና፣ ፈልገሽኝ ነበር። እንደ ስልኬ ነፍ ምስኩር አይቼ ነው። ልጄስ አ ስስቴን ሆን ብለሽ እንዳሳገትሻት አውቃለሁ። አሁን ሌላ ነገር ሳይከተልሽ ቀስ ብለሽ ልጄን መልሻት። ብቻም ሙቲ ጠፍታለች እያልሽኝ ባልሆነ ቀሉን ትተሽ ልጄን ካደረግሽባት አምጪ፣ ካለበለዚያ ይኸውልሽ የማትወጪው ወደ ውስጥ ነው። ት ዱ ስጭኝ ላናግራት ኝ ሄሎ ጩና፣ ሄለን ነኝ። ምንድን ነው እያወራች ያለችው? ትሰሚኛለሽ? ምንም ቢሆን እኮ እናቷ ነኝ። ተገናኝተን ማውራት እንችላለን። ጩና ትሰሚኛለሽ? መጀመሪያ ጓደኛሽ ልጅ ኔት እንዳረገቻት ትናገራታለች። መቼም አልፋታትም ሽ ደግሞ አንቺ ወስደሻት ነው ምናምን ትላለች። እንዴ እባክሽ ጩና፣ ተገናኝተን እናወራ እያልኩሽ ነው። እርግጠኛ ነሽ ግን ልጅ ጠፍታለች? አዎ ጠፍታለች። ቤት ውስጥ የተቀጠረችው ሰራተኛ ይዛት ጠፍታለች። ምን እያልሽኝ ነው ግን? የምትሆን ነገር ታውቂዋለሽ ጩና? እርግጠኛ ነሽ ያንቺ እጅ እዚህ ነገር ውስጥ የለበትም? ቀን ላይ እኮ ቤት ስመጣ ለቀሽ፣ እንዴት ነው ነግረውኛል። ምናልባት ተገናኝተን ሞራስ አይሻል አይቀርም። እሺ በቃ ያለሽበት እንመጣለን። ይሁን ነገር ማረግ አለብኝ ማለት ነው። እህ ምን አለችሽ? ስለዚህ ጉዳይ ምንም እንደማታወቅ ነው የነገረች እና አመንሻት? አላመንኳትም፣ ግን ያለችበት ቦታ ሄደን እናናግራት። ለማንኛውም ፖሊሲ ይዘን እንሄድ። እንዴ መጀመሪያ እናናግራትና ሌሎች አማራጮች እንጠቀማለን። ተንሺ ልብስ ቀይር። ይናኒድ ሄላ ሳባ፣ ስሚ እባክሽ እኔ ነገሮች ምንም ደስ እያሉኝ አይደለም። የሆነ ሀሳብ መቶልኝ ነበር። ምንድን ነው እሱ? አይኖች ወደ እኔ ብቻ እንዳይሆኑ አቅጣጫ ማስቀየር ፈልጌ ነበር። ምን እንዳደርግልሽ ነው የፈለግሽው? ናርዶስ ጋር ደውለሽለት ሶስት መቶ ሺህ ብር ካላመጣች ልጅሽን አልሰጥሽም ለምን አትያት? አንቺ ድንጋይ ራስ መቼ ነው ግን ነገር የሚገባሽ እና ስድቡን ምን አመጣው ታዲያ እኔ ነገሩ ላይ እንዳሌለሁበትና ልጅቷን አንቺ እንዳገጥሻት እንዲያስቡ ብዬ ነው አሁንስ ገባሽ አሁንም ቆይ ግን አንቺ ልጅ እኔን ፊት ለፊት አጋፍጠሽ ራስሽ ነፃ እያወጣሽ ነው እንዴ የምሬ ነው ብቻ ይሄ ነገር ይለቅ እንጂ የማረገልሽን ነገር አታቂም ግን እኮ እኔም ደውዬ ብላክሜል ባረጋቸው አንቺ እንደዎች ሊጠረጥሉ ይችላሉ እኔን ጭራሽ አይተሽኝ እንደማታውቂ ምናልባት ጉዳይ ላይ ፖሊሶች ካስገቡ፣ እኔ እናንቺ በጣም ፍሬንዳሞች መሆኑ ይታወቃል። ያኔ ሀርድ ውስጥ አትገቢ። ምን አለትት ማለት ትተሸን ያልኩሽን ብቻ ብታደርጊ እሺ። እኔማ ምን አገባኝ ደግሞ። የላክሽው ገንዘብ ትንሽ ነው። አሁን አቶ ሮታ ጋር ደውዬ ለአራት አመት የጠፋችባቸው ልጃቸው እኔ ጋር መሆኑን ማሳወቅ አለብኝ። ግን ይሄ ነገር ባይፈጥን ጥሩ ነው አይደል? እስኪ መጀመሪያ ንን ጉዳይ ለጨርስ እኔ ያገጀሮ መቶብኛል። አሁንስ? ሄሎ ሄሎ። ሸበላ ሳቢላ፣ አብረን ቆንጆ ጊዜ ሳናሳለፍ ይሄ ነገር በመከሰቱ በጣም አዝናለሁ። እባኪ ሳቢላ የምትፈልጊውን ብቻ ንገሪኝ። ገንዘብ ነው አይደል የምትፈልጊው? በቃ የምትፈልጊውን ሰጥሻለሁ፣ ልጄን ብቻ መልሽልኝ። እውቀዋል በእርግጥ ለገንዘብ ስል ነገር ያደረግኩት፣ ግን አንተ የምትመረቅልኝ ደስ ይለኝ ነበር። እሺ ምን ያህል ነው የምትፈልጊው? እባክሽ ናርዶስ፣ ልጇ ከጠፋሽ ጀምሮ በጣም በጣም ተጎርታብኛለች። በቃ የምትፈልጊውን ንገሪኝና ልስጥሽ። የምትፈልጊውን ገንዘብ ንገሪኝ። አምስት መቶ ሺህ ብር ቢሆንስ ምን እና ግን፣ እርግጠኛ ነሽ እዚህ ነገር ውስጥ እጅሽ የለበትም? እኔ አይደለሁም አርኩሽ እኮ። እንዴ ገንዘቡን ሰጥተውኛል። እንዴት ነው እንደዚህ አይነት ነገር ማደርገው? እና ታዲያ ማነው ልጅ ሊወስዳት የሚችለው? ምናልባት ወደ ኋላ መለስ ብለሽ ያሉብሽን ጠላቶች ለማስታወስ ሞክሪ። ወይ ደግሞ ለገንዘብ ብላ ሰራተኛ አድርጎ ሊሆን ይችላል። ደግሞ እንደዛም አይሆንም ነቅ። እና ምን ሊሆን ይችላል? ይህ ነገር እንዴት እንደተፈጠረ ባላቅም የሙት አባት ግን ተፈቷል። እና እንዲህ እናታ ደከኔ ልጅ መጥፋት ጋር ካዳይሄ ምን ያገናኘዋል? ብቻ ተጨማሪ ገንዘብ ለመጠየቅ ብለሽ እሙቴን አሳልፈች